ሰላም ጠና አስጥልን የተከበራችሁና የተወደዳችሁ ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ብያላችሁበት የምድር ዳርቻ ሁሉ ድረሳችሁ የደረሳችሁ እያልን የጥቅምት 16 ቀን 2018 ዓ ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በአራቱም የአማራ ጠቅላይ ግዛቶች ወታደራዊ ድሎችን ተጎናጽፏል። ጎጃም ላይ አቸፈርን የተቆጣጠረው ፋኖ መተማ ላይም ፋኖ ታላቅ ድል ተቀዳጅቷል። የሰዓቱ ዜናችን በዝርዝር ያስደምጣችኋል። በቀዳሚነት ይቀርብላቸኋል። ሰሞኑን በስራ አስፈጻሚ ደረጃ የተወያየው ብልጽግና ባዲንን መልሰን ማደራጀት ወይንም ልንከልሰው ይገባል ሲል መክሯል። በሕዝብም በራሳቸው ድርጅትን መታመን ያልቻሉት ባዲኖች ክልሉን ከእጃቸው ሊነጠቁና በመተኩም አዲስ ኦህዲድ ቅብ ባዲን እየተደራጀ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰሞኑን የብልጽግናውን ዋና የደህንነት ሰው እርምጃ ከወሰደበት በኋላ በቀጠናው የብልጽግና ካድሬዎች ተረጋግቶ ማደር አለመቻላቸው መዘገባችን ይታወሳል። ዛሬም ደግሞ ከዚሁ ቀጠና ሌላ መረጃ ደርሶናል። አፋድ ዛሬ ሸዋ ላይ ያስደመጠን መረጃ ምንድን ነው የሚለውን ዜናችን ያስደምጣቸዋል። ልማደኛው የብልጽግናው የታማጅ ወር ዛሬም የትንኮሳ መልእክታቸውን ሰንዝረዋል። ሁለት ሚሊዮን ሆነው 130 ሚሊዮን ህዝብ ቆልፈውብን መጥፋት የለበትም በማለት ኤርትራ ላይ አስወንጭፈዋል። ዜናችን ዝርዝር አለው። ክቡራትና ክቡራን፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዜናዎቹ እናልፋለን። ፋኖ ከተሞችን ተቆጣጥሮ እስር ቤቶችን ሰበረ። የአማራ ፋኖ ብሔራዊ ኃይል አፋ አጼ ቴዎድሮስ በምራብ በምዕራብ ጎጃም ዞን ዱርቤቴ ከተማ በሚልሻ ካምፕ ላይ በከፈተው ድንገተኛ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ድርሷል። በአገዛዙ በግፍ ታስር የነበሩ የግፍ እስረኞችም ተፈተዋል ተብሏል። አጼ ቴዎድሮስ ከባህር ዳር በቅርብ ርቀት ዱርቤቴ ከተማ ላይ በከፈተው በሌሊት የደፍጣ ጥቃት በርካታ ያገዛዙን ሰራዊት እርምጃ በመውሰድ የደቡባቸፍሯን ዱርቤቴ ከተማን መቆጣጠሩን የዙ ቃል አቀባይ ክፍል ጣና ቴሌቪዥን አስታውቋል። ፋኖ ዱር ቤት የከተማን በሶስት አቅጣጫ ከበባ ውስጥ በማስገባት በሰራው በዚህ ኦፕሬሽን ቁጥሩ ያልታወቀ ብዛት ያለው የአገዛዙን ሰራዊት ሙትና ቁስለኛ ያደረገ ሲሆን የቡድንና የነፍስ ወከፍ መሳሪያም መማረክ ተችሏል። ስኬታማውን ተጋድሎ የፈጸመው የአፋባ አፄ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር አቸፈር ወንድየ ብርጌድና ሌሎች የዙ አመራሮች የተሳተፉበት ነው። በዚህ ስኬታማ የከተማ ውስጥ ሰርጂካል ኦፕሬሽን ከ10 በላይ ክላሽ የተማረከ ሲሆን ሶስት የብልጽግናው መከላከያ አባላት ከነ ሙሉ ትጥቃቸው መማረካቸውን የመረጃ ምንጮቻችን ለጣና ቴሌቪዥን አስታውቋል። በርካታ ምሽጎችን ሰብሮ ድርቤት የከተማን የተቆጣጠረው ፋኖ የከተማዋን ፖሊስ ጣቢያ በመስበር በርካታ የግፍ እስረኞችን እንዳስለቀቀ እየታወቀ ሲሆን ከእነዚህ ውስጥ አብዛኞቹ የግፍ እስረኞች አገዛዙ ፋኖን ትደግፋላችሁ በማለት ያሰራቸው ነበሩ። ፖሊስ ጣቢያውን ሰብሮ የግፍ እስረኞችን ያስለቀቀው ፋኖ ካገዛዙ የመሳሪያ ክምችት በርካታ ትጥቆችን በእጁ ማስገባት ችሏል። ከብልጽግናው ሰራዊት በተጨማሪም ሌሎች የወታደራዊ እና የፖለቲካ አመራሮች ምንጮቻችን በዛሬው ጥቃት ጉዳት ሳያስተናግዱ እንዳልቀሩ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ ከትናንት እኩለ ቀን የጀመረውና በድል የቀጠለው የመተማና የሽንፋ ተጋርሎ ዛሬም በርካታ ድሎችን ፋኖ መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይለ ደጃዝማች በላይ ዘለቀዝ በመተማ ዱባባና ሽንፋ ላይ በጠዋቱ ታላቅ ድል የተቀዳጀበትን ውጊያ አድርጓል። የእዙ መይሰው ካሳ ሁለተኛ ኮር በዛሬው ዕለት በምዕራብ ጎንደር መተማ ዱባባ ላይ መሽጎ የነበረውንና በጄኔራል ብርሃኑ በቀለ በዳዳ የሚመራ የሚሆነውን የብልጽግናውን ሰሜን ምዕራብ ዝ ሰራዊት በጠዋቱ ከበባ ውስጥ አስገብቶታል። ይህን የተረዳው የብልጽግናው ሰራዊት ከተማዋን ለቆ መውጣቱ ተሰምቷል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በጠዋቱ ከስርዓቱ ጥምር ጦር መሽጉ ድረስ ዘልቆ የገባው ፋኖ በርካታ አባላቱን ሞትና ቆስለኛ በማድረግ ከፍተኛ ሰዋዊና ቆሳዊ ኪሳራ ማድረስ ተችሏል ብለዋል። ፋኖ ባወጣው የውጊያ እቅድ በጠላት ኃይል ላይ የተጠና ጥቃት ማድረስ ተችሏል ያለው የኮሩ ቃል አቀባይ ክፍል ይህ ዜና እስከተጠናቀረበት ሰዓት ድረስ ያገዛዙ ወታደር መሽጎበት የነበረው ዱባባ ከተማ በፋኖ ቁጥጥር ስር መዋሏን ገልጿል። ሽንፋ ከተማ ላይም በርካታ የኮንክሪት ምሽጎችን በመስበር ፋኖ ከተማዋን እንደተቆጣጠረ አረጋግጧል። የኮሩ ቃል አቀባይ ክፍል አክሎም ፋኖ በሽንፋ ከተማ ከንጋቱ 11 ሰዓት ጀምሮ ወደ ጠላት ምሽግ በመጠጋት የመይሰው ካሳኮር ብርቱ ክንድ በማሳረፉ የአገዛዙ ሰራዊት ከተማዋን ለቆ ወጥቶ በተለምዶ ሸኩሪያ መውጫ የምትባል ቦታ ላይ ሆኖ ወደ ከተማዋ ከባድ መሳሪያ እያስወነጨፈ ይገኛል ብለዋል። በተያያዘ ዜና አፋባ በዚሁ ጎንደር ቀጠና ስማዳ ላይ በብልጽግናው ሰራዊት ላይ በከፈተው የደፈጣ ጥቃት በፓትሮል ላይ የነበረ በርካታ ሰራዊት ሙትና ቆስለኛ መሆኑ ታውቋል። በደቡብ ጎንደር ዞን ስማዳ ወረዳ በትናንትናው እለት ከወረዳ ዋና ከተማ ወገዳ ተነስቶ አርሶ አደሮችን ትጥቅ ለማስፈታት ወደ ዝንጀሮ ገደልና ደጋዛ አካባቢ ተንቀሳቅሶ እንደነበር የገለጹት የመረጃ ምንጮቻችን አመሻሹን ምክሬ ከተማ መሽጎ እንዳደረ ጠቅሰው ዛሬ በጠዋቱ ወደ ስማዳ በማቅናት ላይ ያለ ሽሜ አዝማሽ ላይ በጉና ክፍለ ጦር ሀገረ ቢዘን ብርጌድ በተጣለ ደፈጣ በርካታ ያገዛዙ ወታደሮች ከፍተኛ ጉዳት እንዳስተናገዱ ተገልጿል። በደፈጣ ጥቃቱ የተደናገጠው የስርዓቱ ጥምር ጦር ከባድ መሳሪያዎችን ወደ ቤተ ክርስቲያን በዘፈቀደ እየተኮሰ የእምነቱ ተከታዮች ከመንፈሳዊ አገልግሎት እንዲበተኑ ማድረጉ የተገለጸ ሲሆን፣ በመጨረሻም ወደ መጣበት ወገዳ ከተማ ሙትና ቆስለኛውን ይዞ ተመልሷል ተብሏል። በሌላ የአፋባ የተጋድሎ ዜና የአማራ ፋኑ ብሔራዊ ኃይል አፄ ምኒሊክ ህዝ መቄት ላይ ድል ተቀዳጅቷል። የዙ ሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንዳስታወቀው በዛሬው ዕለት መነሻውን ኮን እና ጋሸና ያደረገው የብልጽግናው ሰራዊት መቄት አርቢት ራስ ደጀል ላይ በአንሻ ሰይድ ክፍለ ጦር በተከፈተበት ድንገተኛ ጥቃት ከፍተኛ የሆነ ሰዋዊና ቆሳዊ ኪሳራ ደርሶበታል ብሏል። በሜካናይዝድ ታግዞ ወደ መቄት ሰብሮ ለመግባት የሞከረው የብልጽግናው ሰራዊት ራስ ደጀል ላይ በደረሰበት ድንገተኛ ጥቃት ተደናግጦ ሙትና ቁስለኛውን በመሰብሰብ በሁለት አቅጣጫ ተበትኗል ሲል የገለጸው የሚ ያና ኮሚኒኬሽን ክፍሉ ፋኖ በፈጸመው የተሳካ የደፈጣ ጥቃት ምንም አይነት ጉዳት ሳያስተናግድ አሳፍሮ መልሶታል ብሏል። በውጊያው ፋኖ በምርኮ ስላገኘው መሳሪያ የታወቀ ነገር ባይኖርም የብልጽግናው ሰራዊት በርካታ ቁስለኞችን በፓትሮል ጭኖ ሲጓዝ ተመልክተናል ሲሉ ሌሎች ዓይንማኞች ለጣና ቴሌቪዥን ገልጸዋል። በፋኖ ተከታታይ ጥቃት የደረሰበት የብልጽግናው ሰራዊት በንጹሃን ላይ የሚያደርሰውን የጭካኔ ድብደባ ዛሬም በወሎ ደላንታ ላይ ፈጽሟል። ደላንታ ወረዳ ተበኮ ቆላ በተባለ ቦታ ላይ በሞርተር የሁለት ንጹሐን ግለሰቦችን ከባድ የአካል ጉዳት አድርሶባቸዋል ያሉት የመረጃ ምንጮች ቆስለኞቹ ወደ ሆስፒታል ለሕክምና ቀንተዋል ተብሏል። አየር ኃይሉን ወደ መደበኛ ውጊያ ለመመለስ አቅጣጫ ያስቀመጠው የብልጽግናው ሊቀመንበር አሁን ላይ በተለይም በዚህ ሳምንት በቀን በአማካኝ አምስት ጊዜ የድሮን ድብደባ ፈጽሟል። ይህ በንጹሐን ላይ ያነጣጠረው የድሮን ድብደባ የፋኖን የውጊያ አቅም ግን ሊቀንሰው እንዳልቻለ የፋኖ መሪዎች ተናግረዋል። ባዲንን መልሰን እናደራጀው ብልጽግና። የብልጽግናው አገዛዝ ባዲንን በአቅመቢስነት በወላዋይነትና በአድርባይነት ወንጅሎታል። ከቅርብ ወራት ወዲህም በታላላቅ የፓርቲም ሆነ የመንግስት ድግሶች ላይ የባዲን ባለስልጣናት እንዳይደርሱ ተደርገዋል። የዚህ ደግሞ ምክንያቱ ባዲን ሊከለስና እንደገና ሊደራጅ ይገባል የሚል ግምገማ በመኖሩ መሆኑን የጣና ቴሌቪዥን ምንጮች አረጋግጠዋል። ለመቶ ዓመት ታግለን ያገኘነውን ስልጣን በአማራ ህዝብ ትግል እንነጠቅ ነው ብሎ የኦሮሞን ህዝብ ለዘር ፍጅት እየቀሰቀሰ ያለው የኦህዴዱ ብልጽግና ብአዴንን መክሰስ ከጀመረ ሳምንታት ተቆጥረዋል ሲሉ ምንጮቻችን መረጃውን ያደርሳሉ። የጣና ቴሌቪዥን የውስጥ ምንጮች እንዳደረሱን መረጃ የኦህዴዱ ብልጽግና ሰሞኑን ባደረገው ዝግ ስብሰባ ከፋኖ ጋር ተመሳጥረው ስልጣናችንን ለመቀማት የሚሰሩ የውስጥ አርበኞች መኖራቸውን አረጋግጠናል፣ በእነዚህ ኃይሎች ላይ የማያዳግም እርምጃ በመውሰድ ትግሉን መቋጨት ይኖርብናል ማለታቸው ተገልጿል። የአማራን ሕዝብ ለከፋ ችግር የዳረጉትና በኦህዲድ ብልጽግና የዘርፍ ማጥፋት ጦርነት ሲከፈትበት ከፊት ሆነው የመሩት የባዲን ባለስልጣናት በመጨረሻም የኦህዲድ ብልጽግና ፈሙዙን ወደ እነርሱ ሊያዞረው እየመከረ መሆኑን ምንጮቻችን ይናገራሉ። ለዚህ ደግሞ ቀደም ሲል በተቃውሞ ጎራ የነበሩና የተወሰነ ስልጣን የተሰጣቸው ግለሰቦች አዲስ ፓርቲ እንዲያደራጁ እየተዘጋጁ መሆኑን ምንጮቻችን ተናግረዋል። ብልጽግና ከውህደት ይልቅ የዘይትና የውሃ ግንኙነት ሆኖ ስላስቸገረ ቀጣይነቱ አሳሳቢ መሆኑን የብልጽግናው ሊቀመንበር በግምገማቸው አረጋግጠዋል። በመሆኑም በትግራይ ክልል እንዳደረጉት ሁሉ ከባዲን በተቻለ መልኩ ታማኝነት ያለው ድርጅት እንዲደራጅ ዝግጅት መጀመራቸውን ገልጸዋል። ሰሞኑን የተጠናቀቀው የብልጽግና ስራ አስፈጻሚዎች ስብሰባ መዝጊያ ላይ እንደተነገረውም ከአስር ሺህ የማያንሱ አባሎቻችን ላይ እርምጃ እንወስዳለን ሲሉ የፓርቲው ተቀዳሚ ሊቀመንበር አደም ፋራ መናገራቸው ይታወሳል። በመሆኑም ባዲን ላይ የተወሰኑ ሰዎችን ብቻ በማስቀረትና ሌሎች ግለሰቦች የተካተቱበት የባዲን መዋቅር እንዲደራጅ ዝግጅቶች እየተካሄዱ ሲሆን በመላው የአማራ ክልል የሚገኙና የአማራን ሕዝብ ከብልጽግናው ጋር ሆነው ያስጨፈጨፉ ካድሬዎች እርምጃ ተወስዶባቸዋል። በተደረገው የውስጥ ግምገማ ፋኖ ነፍጥ አንስቶ ጫካ እንዲገባ ያደረጉ አሁንም በአማራ ክልል ከፍተኛ የስልጣን እርከን ላይ አሉ የተባሉ አካላት ተለይተው መገምገማቸውን ገልጸው ይህን ተከትሎ በኦህዴዱ ብልጽግና ቁልፍ ሰዎች አዲስ ጥናት ተጀምሯል፣ ሲሉም ምንጮቻችን ጨምረው ገልጸዋል። የፖለቲካ ተንታኞች ስለ ጉዳዩ ለጣና ቴሌቪዥን በሰጡት ማብራሪያ ለአማራ ህዝብ የሞት ደብዳቤ ጽፈው ክልሉን እያስጨፈጨፉ ያሉ የባዲን ባለስልጣናት በአንድ በኩል በአማራ ህዝብ የዘር ፍጅት ቀጥተኛ ተጠያቂ ናቸው፣ በሌላ በኩል ደግሞ አሁንም ታማኝነት ጎድሏቸዋል በሚል በእሁዴዱ ብልጽግና አዲስ የክስ ደብዳቤ ከፊታቸው እየጠበቃቸው ነው ብለዋል። ተንታኞች አክለውም አሁን ላይ የአማራ ክልል ለገባበት ቀውስ የመጀመሪያው ተጠያቂ ባዲን ነው ያሉ ሲሆን የባዲን ባለስልጣናት አላቸው ስላሉት የመጨረሻ መውጫ ጠባበር ሲገልጹም የእስካሁኑ የተላላኪነት መንፈስ መንፈስ በደማቸው ቢዋሃድም አሁን ግን ራሳቸውን ለማዳን የቀራቸው ብቸኛ ዕድል ስርዓቱን ፊት ለፊት መጋፈጥ ብቻ ነው። ይህን ለማድረግ ከፈለጉና ከወሰኑ ደግሞ ፋኖ የወንድ በር ሊከፍትላቸው ይገባል ብለዋል። እሆዴድ ብልጽግና በግምገማው ላይ እንዳስቀመጠው አሁን ያሉ የባዲን ባለሥልጣናትን በሌሎች ታማኝ አገልጋዮች ለመተካት ከመታሰቡን ባለፈ በዚህ ሁለት ዓመት ውስጥ በአማራ ክልል ስልጣን ላይ የቆዩ አመራሮችን በሙስናና በሌሎች የክደት ወንጀሎች ክስ ተጠያቂ ለማድረግ እየተሰራ መሆኑም ተረጋግጧል። የፋኑና አቅም የማሳደግ ስራ በሸዋና በጎንደር የመታገያ አፍነቱ መሩን ወይም ደግሞ ማንፌስቶን ትናንት ይፋ ያደረገው የአመራ ፋኑ ስፓይ ድርጅት ዛሬ ደግሞ የስራዊት አቅም ግንባታ ስልጠናዎችን የውጊ ቅድ አፈጻጸም ግምገማዎችንና የአንድነት ውይይቶችን አካሂደዋል። የአፋድ ሸዋ ጠቅላይ ግዛትዝ ነፃ ባወጣው አርማንያ ክላስተር ለቀበሌ አመራሮች እንዲሁም ለአባት አርበኞች ፋኑ ጦር አመራሮች የአቅም ግንባታና ስልጣና ተሰጠም። አፋድ ጎንደር ጠቅላይ ግዛትዝ በበኩሉ የውጊያ አቅድ ግምገማም አካሂደዋል። በታላቁ አርበኛ መከተው ማሞ የሚመራው ሸዋ ጠቅላይ ግዛትዝ በሸ ጠቅላይ ግዛት አርማብር ወረዳ የአርማንያ ክላስተር ከሁሉም ቀበሌ ለተውጣጡ አመራሮች የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የፖለቲካ መምሪያ ስር ያለው አርበኞች የአቅም ግንባታ ስልጠና ሰጥቷል። ድርጅቱ ለሚያወርዷቸው ሕግና ደንቦች እንዲሁም ቀጣይ የትግል አቅጣጫዎች ስልጠናና ማብራሪያ በአርበኛ ታጋዮች መሰጠቱን የዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። ውይይቱን የተካፈሉት በህዝብ የተመረጡ የክላስተር አመራሮች የቀብሌና የጎጥ የአባት አርበኞች ፋኖ ጦር አመራሮች ሲሆኑ ስልጠናና ውይይቱ የህዝባችን ጥያቄ ተረድተን የምንመለስበት ታግለን የምናታገልበትን አቅም ፈጥሮ ልናል ሲሉ ተናግረዋል። ተሳታፊዎቹ አክለውም ትግሉ ያለበትን ደረጃ የገመገምንበት ነው። ህዝብ እንደ ህዝብ የከፈለው መስዋዕትነት ትግሉ አሁን ያለበት ጉልበት ላይ እንዲደርስ አድርጎታል። ይህን የትግል እድገት በፍጥነት እናሳድጋለን። ወጣቱ ትግሉን እንዲቀላቀል ህዝባችን ከእስከዛሬው የበለጠ ትግሉ እንዲደግፉ ማደራጀትና ማንቃ እንድንችል ትልቅ ግባት አግኝተናል ማለታቸውን የአፋር ሸዋ ጠቅላይ ግዛት ህዝብ ሚዲያና ኮሚኒኬሽን ክፍል በላከልን መረጃ አሳውቋል። በሌላ የአፋር ዜና ባሳለፍነው ሳምንት ብርቱ ውጊያዎችን ያካሄደውና በአስቸጋሪ ሁኔታ ውስጥ በመሆኑም የአንድ ብርጌድ ሙሉ ሰራዊት አሰልጥኖ ያስመረቀው አፋድ የትግል ዕቅድ አፈጻጸም ግምገማም አድርጓል። በዚህ ግምገማም የህዝቡ ተሳትፎና አጋርነት፣ የሰራዊቱ ውጊያን የመፈጸም ብቃትና ፍላጎት፣ ጥላት በአማራ ህዝብ ላይ ያለው ስር የሰደደ ጥላቻ መጠን፣ የአደረጃጀት ልዩነትን ለክፉ ዓላማ ለመጠቀም የሚደረግ የቆየ ስተት አሁን መቀነሱ እና የፋኖ መሪዎች የውጊያ ዕቅድ የማውጣት ብቃት በበጎ መመልከቱ የተገመገመ መሆኑን የደረሰን መረጃ ያመላክታል። በሌላ በኩል ደግሞ የጥላትን አቅም ሙሉ በሙሉ ለማዳከምና ለማጥፋት ትግሉን በድል ለማጠናቀቅ የፋኖ አንድነት ወሳኝ መሆኑን ሁሉም የሚያምንበት ቢሆንም እስካሁንም አንድነቱ አለመጠናቀቁን በድክመት የተመለከተው ግምገማው ለአንድነቱ በፍጥነት እውን መሆን ሁሉም ወገን ቀና ትብብር እንዲያደርግ ሲሉ የሰራዊቱ አባላት ተናግረዋል። በሁለት ሚሊዮኖች ጉልት 130 ሚሊዮን ብር አይዘጋበትም። ኢታማዦር ሹም ብርሃኑ ጁላ የሆዴል ብልጽግና ሰራዊት ኢታማዦር ሹም ብርሃኑ ጁላ በብልጽግናው መከላከያ 118ኛ የሰራዊት ቀን ላይ በርካታ ተንኳሽና የጦርነት ቅስቀሳ ንግግሮችን እየተናገሩ ሲሆን የባህር በር ማግኘት ለነገ የምንተወው ጉዳይ ሳይሆን በቦሌም በባሌም ብለን የምናሳካው ጉዳይ ነው ሲሉ ተናግረዋል። ኢትዮጵያ እንደት ለማም ሆነ ሰላም እንድታገኝ የባህር በር የግድ ያስፈልጋታል። ይህን ደግሞ እናሳካዋለን ሲሉ የተናገሩት ኢታማዦር ሹም በባሌም በቦሌም ተብሎ ኢትዮጵያ የባህር በር ባለቤት ትሆናለችም። ከአስር ዓመት በኋላም በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ህዝብ በሁለት ሚሊዮን ህዝብ መታፈን የለበትም በማለትም ገልጸዋል። የኤርትራ ህዝብ በአሁኑ ሰዓት አራት ሚሊዮን ቢሆንም የብልጽግናው ኢታማዦር ሹም ግን ከአስር ዓመት በኋላም የኢትዮጵያ ህዝብ ሰባ ሚሊዮን ሲጨምር የኤርትራ ግን ሁለት ሚሊዮን ይቀንሳል ብለዋል። የኤርትራው መንግስት በታሪካዊ ጥላትነት የፈረጁትና የህወሓትን የቀድሞ መሪዎች ደግሞ ወጣትነት በፈጠረው አላዋቂነት የገለጹትም ብልጽ ግናው ሠራዊት ኢታማዦር ሹም አገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በድህነትና ኋላቀርነት እንድትቆይ የሚፈልጉ ታሪካዊ ጥላቶቻችን ሴራም በጀግናው ሠራዊታችን ጀግነት በመላም ህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን። ይህን የሚያደርገው የአገራችን ታሪካዊ ጥላት ኃይል ነው። አሁንም ቀጥሎበታል ቦታል የባህር ብርን ያሳጡን የኛዎች ወንድሞች ግን ያኔ በወጣትነት አለዋቂነት ጦርነት ውስጥ ሆነው ሊሆን ይችላል በማለት የብልጽግናውን የጦርነት እቅድና የማይቋረጥ የጦርነት ፍላጎት ገልጸዋል። የኢታማዦር ሹሞ ሲቀጥሉም የተፈጥሮ ሀብታችንን ተጠቅመን እንዳንበለጽግ የሚሰሩ ታሪካዊ ጥላቶቻችንና የባዳን አቤት በኃይሎችን እኩይ ሴራ በማክሸፍም የልማት የሰላምና የመንሰራራት መንገዳችን ጀምረናል። ላለፉት ሰላሳ ዓመታት ተኝተናል። አሁን ግን ላንተኛ እንደ ሀገር ነግተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉም ከኤርትራ ጋር የሚደረገውን ጦርነት አይቀሬነቱን አስረግጠዋል። ኢትዮጵያ ሶስት ነገሮች ያስፈልጋታል፣ አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ሰላሳ ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለሕዝባችን ማረጋገጥ እንፈልጋለን። በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ በዚህ የብልጽግናው ኢታማዦር ሹም ንግግር ላይ አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ ንግግራቸው አገሩንና ህዝቡን የሚወዱ መሪ ነው የሚያስመስላቸውም የሚያስመስላቸው እንጂ በራሳቸው ህዝብ ላይ የዘር ማጥፋት ጦርነት አውጀው ህዝቡንም የወራ ሜንታሊቲው ያጠቀው ነው ብለው በአደባባይ የሚናገሩ ኢታማዦር ሹም አይመስሉም ብለዋል። ሌላው አስተያየት ሰጭ በበኩላቸው የመንግስት ሰራዊት በአገር ውስጥ ያካሄዳቸውን ጦርነቶች በሙሉ በሽንፈት ያጠናቀቀ መሆኑን ደጋግመን አይተነዋል። በቅርቡ ወሎ ላይ የደረሰበትን ሽንፈት ያስተባበለው ሻዕቢያና ህወሓት ከጀርባ ሆኖ ወጉኝ በማለት ነው። ህወሓትን አስመልክቶ ሲናገሩ ነፋስ ላይ የተበተነ ዱቄት አድርግነዋል፣ በእነሱ የደረሰው በዘራቸው አይደረስ ሲሉም የነበሩት እነሱ ነበሩም። ሁሉንም ጥቃቶች በብቃት የመከተ ሰራዊት አለን ቢሉንም ተመልሰው ደግሞ ጥላቶቻችን ከጀርባ ወጉን በማለት እርስ በርሱ የሚጣረስ አስተያየት ይሰጡናል ሲሉ አስተያየታቸውን ሰጥተዋል። የብልጽግናው ባለስልጣናትና የጦር ጀነራሎቹ የባህር በር አጀንዳን ያጡትን ህዝባዊ ቅቡነት ለመሰብሰብ የሚጠቀሙበት ብሔራዊ አጀንዳ ነው የሚሉት ደግሞ ሌላኛው አስተያየት ሰጪ የፖለቲካ ተንታኝ ናቸው። የፖለቲካ ተንታኙ ሲቀጥሉም ይህ አጀንዳም ብልጽግና ከጦርነት ውጭ መኖር የማይችል በቀውስ ውስጥ እድሜ የሚያራዝም የሚመስለው በኢምፓየር ቅዠት ውስጥ ያለ ስብስብ ነው ብለውታል። ነገር ግን ይላሉ የፖለቲካ ተንታኙ ሐሳባቸውን ሲቀጥሉ፣ ነገር ግን የባህር በር ኢትዮጵያ አስፈልጋትም በግፍ አልተነጠቀችም እያልን ሳይሆን የባህር በሩን እንደማስመለስና ኢትዮጵያንም ከስጋት ነጻ እንድትሆን ለማድረግ ብልጽግና የሚሄድበት መንገድ ተገቢ አይደለም ይላሉ። ኢትዮጵያ የባህር የማህበር ባለቤትነቷን ለማስመለስ የተባበሩት መንግስታት ኮንቬንሽን ኦፍ ዘ ሎ ኦፍ ሲ ስምምነትና የቬና ኮንቬንሽን በዋቢነት በማንሳት ሀሳባቸውን ይገምታሉ። ኢትዮጵያ አባል የሆነችበት የቬና ፕሮግራም ኦፍ አክሽን በ2014 ሲመሰረት ቀዳሚ ግቡ የነበረው በየትኛውም መንገድ የባህር በር ያጡ አገራትን ሁለንተናዊ አሳሳቢነት ለመቀነስና የጋራ ተጠቃሚነትም ለማረጋገጥ ቅድሚያ የሚሰጥባቸው ስድስት ነጥቦችንም አስቀምጦ ነበርም። የባህር በር የሌላት ሀገር ፖለቲካዊም ወታደራዊም ሆነም ኢኮኖሚያዊ ጣፈንታዋ በጎረቤት ሀገራት ደግነት ወይም ደግሞ ሜርሲ ኦፍ አዘር ስቴትስ መሆኑ የታወቀ ነው። ከዚህ አንጻር ኢትዮጵያ የባህር በር ባለቤት መሆኗ ተገቢ መሆኑ መላው ኢትዮጵያ ሕዝብ ጥያቄው ማንሳት ሲጀምር የብልጽግናው ሊቀመንበር መንበር በፓርላማ የጦረኞች አስተያየት ነው በማለትም ሲቋቋሙ እንደነበር አይዘነጋም። አሁንም የባህር በርና አጀንዳ አድርገው ያመጡት ለስልጣናቸው ማስጠበቂያነትና ለአጀንዳ ማስቀያሪነት እንጂ ህዝባዊ ተልእኮን ይዘው አለመሆኑን ተንታኞቹም ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን